የትራንስፖርትና እና ሎጂስቲክ ሚኒስቴር የ2017 በጀት ዓመት የ11 ወራት የእቅድ አፈጻጽም ሪፖርት ለህዝብ ተወካዮች ምክር ቤት አቅርበዋል። በዚህም የህዝብ ተወካዮች ምክር ቤት የትራንስፖርት ና ሎጂስቲክ ሚኒስቴርን የ11 ወራት እቅድ አፈጻጽም አድምጠዋል። የምክር ቤቱ አባላት በተለይም በሀገሪቱ አካባቢዎች እንቅስቃሴ የሚበዛባቸው መናኸሪያዎች ወይም ተርሚናሎች ደረጃቸውን የጠበቁ ሊሆኑ እንደሚገባ አንስተዋል። ዜጎችን ያከበረ አገልግሎት ለመስጠት የመናኸሪያዎች ስታንዳርድን ማስጠበቅ፣ አገልግሎት አሰጣጠን ማዘመንና ውጤታማ የክትትልና ቁጥጥር ስርዓት መፍጠር ያልተቻለው ለምንድን ነው? መናኸሪያዎች ለተሳፋሪ ምቹ እንዲሆኑ ሞዴል መናኸሪያዎች ተገንብተዋል። በተለያየ ቦታ በክልል ትልልቅ ከተሞች፣ በፌዴራልም አሁን ያልነው ስራው የተጠናቀቀው የቃሊቲ መናኸሪያ ሞዴል መናኸሪያ ነው። የዜጎቻችንን ክብር የሚመጥን መናኸሪያ ያስፈልጋል። አብዛኛው የሀገራችን ዜጋ ደግሞ የሚጠቀመው ይህንን ነው። አቅም በፈቀደ መልኩ መናኸሪያዎቻችን ሁሉ ይህንን እንዲመስሉ ነው የመንግስት ፍላጎት። ግን ያው መንግስት ብዙ ስራዎችን ይሰራል በአንድ ጊዜ፣ የትራንስፖርት ሴክተር ላይም ሌሎች ሴክተር ላይ በርካታ ስራዎችን በአንድ ጊዜ ስለሚሰራ ደረጃ በደረጃ ነው የምንቀይረው እስከዛስ አዲስ ግንባታ ተገንብቶ ደረጃውን የጠበቀ አሁን በምንፈልገው ስታንዳርድ መናኸሪያ እስከምንገነባ ድረስ ደግሞ ያሉትን ማደስ ስራዎችም እንዲሁ ጎን ለጎን እየተሰሩ ነው ያሉት። ከታሪፍ በላይ ማስከፈል እና ትርፍ ከመጫን ጋር በተያያዘም ከምክር ቤት አባላት ጥያቄ ተነስተዋል። መሰረታዊ የሆኑ የሕዝባችን የቅሬታ ምንጭ የሆኑ ያሉ ትራንስፖርቱ ዘርፍ ላይ ያሉል አሉ። አንደኛው ከዚህ ከታሪፍ በላይ ማስከፈል ጉዳይ ሁለተኛ፣ ትርፍ መጫን። ይሄ በጣም ህዝቡ ዘንድ ቅሬታን እየፈጠረ ነው ያለው። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ችግሩን ለማስተካከል እየሰራው ቢሆንም ለዘላቂ መፍትሄው ግን ከማህበረሰቡ ጋር ቅንጅታዊ ስራ ያስፈልጋል ብለዋል። ታሪፍ ጋር ተያይዞ፣ ትርፍ ከመጫን ጋር ተያይዞ፣ ሌሎች መንገላታቶች ጋር ተያይዞ የተነሳው ትኩረት የሚሻ ጉዳይ ነው። አንደኛ ህግ አስከባሪው ራሱ ችግር አለበት። አንዳንዱ እንደምታውቁት ነው ትርፍ ከሚጭን የሚጋራ ህግ አስከባሪ አለ። ትራንስፖርት ሴክተር ሊሆን ይችላል፣ የጸጥታ አካል ሊሆን ይችላል፣ ትራፊክ ሊሆን ይችላል። የጥቅም ተጋሪ በመሆን ለዚህ ተባባሪ የሚሆኑ አንዳንድ የመንግስት አስፈጻሚዎች አሉ። ይሄንን የሚያጋልጥ ማህበረሰብ ለመብቱ የሚታገል ማህበረሰብ መኖር አለበት። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶም በማጠቃለያ አስተያየታቸው ወጪ እቃዎችን በኮንቴነር አሽጎ ከመላክ አንጻር ያለው የኮንቴነር እጥረት መፈታት እንዳለበት ነው የገለጹት። ወጪ እቃዎችን በአገር ውስጥ በኮንቴነር አሽጎ የመላክና የመልቲ ሞዳል ትራንስፖርት በቅዱ መሰረት ለመፈጸሙ በክፍተት የተለየ ሲሆን የኮንቴነሮችን እጥረት በግዥም ይሁን በከራይ መፈታት ይኖርበታል። በተለይ ኢትዮጵያ ታምርት የሚል ኢኒሽቲቭ ላይ ሆነን በግብርና ዘርፍ አምራችነት በከፍተኛ ሁኔታ በጨምረበት የግብርና ዘርፍ አምራችነት በከፍተኛ ሁኔታ በጨምረበት ወቅት የኮንቴልና የተስማሚ ማከማቻ ማጋዘን እጥረት መኖር ከሁሉ ነገር በላይ በጣም አሳሳቢና መከሰት የሌለበት በመሆኑ ከባለድርሻ አካላት ጋር በመቀናጀት በከፍተኛ ስራ ሊሰራበት ይገባል። በሀገር አቀፍ ደረጃ 960 ሚሊዮን ዜጎችን ማጓጓዝ መቻሉን ሚኒስቴር መስሪያ ቤቱ ያስታወቀ ሲሆን በ11 ወራት 137 ቢሊዮን ብር ገቢ መሰብሰቡ ተጠቁመዋል።